በቀጣይ ማለት ነው ይሄ እንዳለ ሆኖ የሆነ ሰዓት ላይ በቃ ማለት እንደዚህ ቴንሽን እንዳያደርጉት፣ አእምሮ እንዳይረበሽ ከዚህ አካባቢ ዘወር ማለት እፈልጋለሁ እችላለሁም። አገርን ሰላም አላህ ያድርግልን። እዚሁ ኢትዮጵያ ውስጥ ማለት ነው የተወሰነ ሰዓት ዘወር እላለሁ። አእምሮ ቴንሽን እንዳይሆን፣ ባህሪፉ እንዲያድግ ከዛ በኋላ ግን በመጀመሪያ ደረጃ ቁርኣን እንዲያከትም ቁርአን እንዲያከትም ከወዲሁ አሁን ካለበት ኦልሬዲ አራት ዓመት ላይ ያከትማል ብዬ ተስፋ አረጋለሁ። አምስት ስድስት ዓመት ላይ በቃ ተፊዝ ውስጥ ነው ብዬ ተስፋ አረጋለሁ። ምኞቴን ነው የምነግርሽ። ማለት እንደዚህ አይነት ነገር ሲያጋጥም ተርቢዬቱ እንደዚህ ነው መሆን ያለበት። የሆነ እያነበብኩ ነበር የሆነ ጽሁፍ ስለ እንደዚህ አይነት ልጆች ማለት ነው፣ እንዲሁም ደግሞ የተሰሩ ፊልሞችም አሉ። እነሱን በጣም ኔቲክር አድርጌ ነው የምከታተለው። በመጀመሪያ ይሄ ልጅ በደንብ ተርቢያ ያስፈልገዋል። ምንም አይነት ቴንሽን እንዳይሆን ምንም ቢፈጠርበት ምንም ላይ መስሎ በመጀመሪያ ቁርአን ያከትማል። በቀጣይ ተህፊዝ ይገባል፣ ሀዲሶችን ይማራል። ከዛ በኋላ የሆነ ቀን እዚህ ሳይሆን አሪፍ ቦታ ወስጄ እያዝናናሁት በደንብ ትርኢት እያደረኩት የሆነ ቀስ ብዬ አዋዝቼ እነግረዋለሁ። እንዲህ ነበር ያኔ ግን አላህ ስብሓን ወተዓላ ፈቅዶ እናትህ ብትጨክንም እኔን እናት እንደሆን ረዳ። ምናልባትም እናትህ ላንተ አልበጀችም አንተም ለሱ አልሆንካትም። እኔን ለእኔ በጅታኝ ደግሞ እኔም ላንተ እንድበጅ አላህ ወፈቀን። እኔም በሰዓቱ ልጅ በጣም እፈልግ ነበር። ብቻ የሚያሳዝን ነገር ነግረዋሉ። እኔ ራሴን አውርጄ እሱን ከፍ አድርጌ አላህ በዛንታይ አንተን ሰጠኝና ከሚገባው በላይ ህይወቴን ሰጠሁህ። አው በዚህ አስሮር ውስጥ የሰጠሁትን ህይወትን ያውቀዋለሁ። እናም ህይወቴን ሰጠሁህ። ስለዚህ ያንተ እናት ኖረችም አልኖረችም ለአንተ ምንም አልነበረችም። አርግዞ ከመውለድ ውጭ ምንም ልትሆን የምትችል እናት ደግሞ አላህ አስቀምጦልህ ነበር። ስለዚህ በዚህ ጉዳይ ላይ ምንም ልትከፋ አትችልም፣ ልታዝንም አትችልም። የአላህ ውሳኔ ነው ስትይ ያኔ እኔ ስለው ምን ይሆናል በመጀመሪያ ኢማኑ በቁርአን ማክተም ሞልቷል። ጠኝና ከሚገባው በላይ ህይወቴን ሰጠሁህ። አው በዚያ አስሮር ውስጥ የሰጠሁትን ህይወትን ያውቀዋለሁ እናም ህይወቴን ሰጠሁህ። ስለዚህ ያንተ እናት ኖረችም አልኖረችም ላንተ ምንም አልነበረችም። አርግዞ ከመውለድ ውጪ ምንም ልትሆን የምትችል እናት ደግሞ አላህ አስቀምጦልህ ነበር። ስለዚህ በዚህ ጉዳይ ላይ ምንም ልትከፋ አትችልም፣ ልታዝንም አትችልም፣ የአላህ ውሳኔ ነው ስትይ፣ ያኔ እኔ ስለው ምን ይሆናል? በመጀመሪያ ኢማኑ በቁርአን ማክተም ሞልቷል። ሁለተኛ ደረጃ ሐዲሶችን ጀምሯል። ቁርአን ሄፍዝ ጀምሯል። የመስጊድ ልጅ ነው። እኔ ሙሳ አቤን ኢማም እንዲሆንልኝ ነው የምፈልገው። አላህ ሰጥቶኝ ለሱ ሰርፕራይዝ ማደርገው መኖሪያ ቤት ሳይሆን መስጅድ ነው የተዋ። በመስጅድ ሰርቼ የምሰጠው እፈልጋለሁ። ቆንጆ መስጅድ ራሱ የሚቀራበት የሚያስቀራበት፣ መርከዝ የሚጀምርበት መርከዞችን የሚያስጨርስበት። ግን እነዛ ሰዎች የሚያቀራቸው የሚያሰግዳቸው የቲሞች ናቸው። የኔ ህልም ነው የቲሞች ናቸው። እኔ በሱ አልተገደብኩም። ገና ከሱ በኋላ ዘጠኝ መቶ ዘጠና ዘጠኝ ይቀረኛል። አንድ ሺህ ሰብ ነው ማሳደግ የምፈልገው ይሄ ማይሰፊ ነው የዛኔ እሱም ልክ እንደሱ እየተቀበለ እየኮተኮተ እያስተማረ እያሰገደ እውነታውን አምኖ ተቀብሎ ወዶት እንዴ ምናል እንዲህ በዚህ መንገድ ሁሉም ብሄደ እስኪል ድረስ ማስደመም ፈልጋለሁ። እና እነግረዋለሁ እሱን የምነግረው ግን ሚስጥር ቢሆን ደስ ይለኛል። የምነግርበትን ቦታ የምነግርበትን ቦታ እንዴት እንዳሃለምኩት ብነግርሽ ወላሂ አላህ እያሳካልኝ ለይል ነው። እነዚህ የሀጅ ቀናቶች ናቸው። እናንተ ሀያ ሰዎች እንደው ቢላ አለይኩም ባዕድኩም ወሲያ ሀ ልወሲያ ምንድነው? በቃ አንድ አማና ልስጣችሁ ዱአ አድርጉልኝ። አስራ ዘጠኝ ሀያ ሰው አይደለም አንድ ሰው ለአንድ እህቱ ዱአ ቢያደርግ ወላሂ ይደርሳል። እኔ ሙሳ አብን እኔ እንዳልወለድኩትና እኔ እያሳደግኩት እንደሆነ ወይም እኔ ያሳድገው እንደሆነ የምነግረው ረበል ዓለሚን እውነት ሰማይና መሬትን በአጭር በትንሽ ቀናቶች ሰርቶ እኛም በእኔ አደሞችን ፈጥሮ በዚህ ምድር ላይ አስቀምጦን ይሄ ምድር ለቀን ያኛውን ግረው ረበል ዓለሚን እውነት ሰማይና መሬትን በአጭር በትንሽ ቀናቶች ሰርቶ እኛም በእኔ አደሞችን ፈጥሮ በዚህ ምድር ላይ አስቀምጦን ይሄ ምድር ለቀን የኛውን ያኪራ ቤት ገብተን እንድንኖር አስቦ ፈጥሮን ከሆነ ያደርገዋል። ኢንሻአላህ እሱ ምንድን ነው፣ እኔ ገና እንዳነሳሁት እንደተቀበልኩት ህልማየሁ፣ ህልሙን ሚዲያ ላይ አወራሁ። ህልሙን የፈቱት ቢላል አሜሪካ የሚኖረውና እንትና ናቸው። ሙሂቡ ቢላል፣ ሙሂቡ ሐያት ሀዩ ፀሐይ ግባት ፕሮፋይል ያላት ታውቂያታለሽ? እሷ ከዛን ሲቀጥል አያቴ ጋር ሄድኩኝ እንደዚህ እንደዚህ ህልማየሁ አያቴ ብዬ የነገርኳት፣ ያ አላህ ልጄ ብላ እነዚህ ሶስቱ የነገሩኝን ፈስራ ነገረችኝ። እነሱ የነገሩኝን እሷ ነገረችኝ። አራተኛ እና አንድ አይነት አንድ አይነት የህልም ፍሰራ አራቱም ነገሩኝ። በቃ ደስ አለኝና ወላሂ ምነግረው ህልሜን ያየሁበት ቦታ ነው። ህልሜን ያየሁበት ቦታ የት መሰለሽ? ወደ ሂራ ይሄድን ነው መካሄደን መካሄደን ኡምራ እኔ እናሱ መካሄደን ኡምራ ኡምራ እያደረግን ሳለ ወደ ሂራ የሄድን የሆነ ተራራ ስር ስንደርስ እሱ ቀድሞኝ ከፍታው ወጣ። እኔ ግን ከፍታው መውጣት አቃተኝና ወደ ታች ቀረሁ። አረ ወይኔ ሊዜ፣ አረ ሙሳ አብኔ፣ ደከመኝ ልቤ ቀለጠ ስለው ነይ ብሎ እኒህ ሰው ሰላም ስት የምትጨባበጭበት አራቱም ጣቶቼን ይዞ ተራራውን አወጣኝ፣ ከነበርኩ በሸለቆ ውስጥ አወጣኝ። ሙሳብ እና ይሄን ህልም ነገርኳቸው፣ እንደዚህ እንደዚህ ያየሁ። በጣም በደከመኝ ሰዓት መውጣት ሁሉ አቅቶኝ ለወድቅ በተዘጋጀውበት ሰዓት ይራን ተራራውን መውጣት አቅቶኝ ታችኛው ሸለቆ ላይ ያለው ስላቸው፣ እኔ ሂጅ አላቅም አቅም አላቅም በህልሜን ያየሁት ስላቸው፣ በቃ አራቱም አንድ አይነት ፍሰራ ፈሰሩት እና እኔ ደግሞ ሄራ ላይ ነው አደለ? እሱን ህልሙን ያየሁት እኔ በጣም ድቅድቅ ሸለቆ ውስጥ ነበርኩኝ። በቃ እሱን ሳገኝ እኔ ተራራው እንደወጣው ራሴን አየሁትና ወላ ሰፋና መርዋ ላይ ሰፋና መርዋ ላይ እኔና ሙሳ አቤ እየተ